በጌታችን በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁኝ። ይሄ አሁን የምናካሄደው ፕሮግራም በሚዲያም የሚተላለፍ ነው። ማለትም በጂኤምኤም ማክሰኞና ሐሙስ ማታ ማታ የሚተላለፍ ነው፣ አንድ ሰዓት ተኩል አንድ ሰዓት ተኩል ላይ። የማክሰኞ ደግሞ ሮብ አራት ሰዓት ይደገማል። የሐሙሱ ደግሞ አንድ ሰዓት ተኩል ይደገማል። በዩቱብ ፌስቡክ መከታተል የምትፈልጉ ያው ፓስተር ሰለሞን ወልድ አምላክ ብላችሁ መግባት ትችላላችሁ። ለብዙ ጊዜ ያስተማርኩት ትምህርት ታገኛላችሁ። እጅግ የሚጠቅማችሁ ነው እና ሰሞኑን የጀመርኩት ትምህርት እንደ ለእናንተ አልነበራችሁም እና እንደ አዲስ ኢንትሮዳክሽኑን ብሰጣችሁ ወይም ርዕሱን ብሰጣችሁ መልካም ነው። ጌታችን ኢየሱስ ክርስቶስ ኑና ከኔ ተማሩ ያለው ቃል አለ እና ቃልን ይሄን ቃል ግን ኑና ከኔ ተማሩ ያለው ነው። ምን ከሱ መማር እንዳለብን ያልገባን ነገር አንደኛ፣ ይህ ሆኖ ሳለ ጌታችን ኢየሱስ ክርስቶስ ኑና ከኔ ተማሩ ሲል በተግባር ከሱ የምንማረውን ትምህርት እንድንገነዘብ ይፈልጋል። በቃል አይደለም፣ ቁጭ ብሎ ደቀ መዛሙርቶቹን እንደሚያስተምር በቃል እንደዛ አይደለም። በተግባር የሚያስተምርን ትምህርት አለ። አክቹዋሊ ደቀ መዛሙርቶቹንም እንደዚህ እያሰማራቸው፣ አንዳንድ ጊዜ ደግሞ በተግባር የሚያስተምራቸው አለ። ምን ማለት ነው? አንድ ነገር እያደረገ ከዛ በኋላ እኔ ያደረግኩትን አድርጉ ይላቸዋል። ስለዚህ አሁን ከኔ ተማሩ በሚልበት ጊዜ በተለይ ዮሐንስ እንትን ማቴዎስ ምዕራፍ 11 ላይ ቁጥር 29 ላይ ታገኛላችሁ። ከኔ ተማሩ በሚልበት ጊዜ ከሱ የምንማራቸው ትምህርቶች በተግባር የምንማራቸው ትምህርቶች ናቸው። እና በሌላ ስፍራ ደግሞ ማቲዎስ ምዕራፍ ሀያ ሶስት ላይ መምህራችሁ እኔ ነኝ፣ እርሰበርሳችሁ ወንድማማቾች ናችሁ፣ ሌላ መምህር የላችሁም ብሎ ተናግሯል። እና ይህንንም በደንብ አድርገን አይተናል። እና ከእሱ ብቻ የምንማር ከሆነ ለቤተ ክርስቲያን ሐዋርያቶችን፣ ነቢያት፣ ወንጌል ሰባኪዎች፣ እረኞችን እስፔሻሊ አስተማሪዎቹን ለመሰጠ ብለን ብንል እነኚህ አስተማሪዎች በቤተ ክርስቲያን የሚያስተምሩ ቃሉን ነው የሚያስተምሩ። ጌታ ኢየሱስ ክርስቶስ እኔ አስተማርኳችሁን አስተምሩ ደቀ መዝሙር አድርጉ ይላል። ማስተማር አንድ ነገር ነው፣ ደቀ መዝሙር ማድረግ ሌላ ነገር ነው። ማስተማር ቃሉን ነው የምናስተምረው። ደቀ መዝሙር ማድረግ ግን በተግባር እኛ የምናደርገውን እያዩ እንዲያደርጉ የምናስተምርበት የማስተማር ዘዴ ነው ማለት ነው ስለሆነ ብዙውን ጊዜ በተለይ በአሁኑ ዘመን የሚጎለን ነገር ስናስተምር ሰዎችን በተግባር አይደለም የምናስተምራቸው። እና እናስተምራለን፣ ጥሩ ጥሩ ትምህርቶች፣ ርዕሶች ይዘን እንቀርባለን፣ እናስተምራለን። ያ ግን በቂ አይደለም። ደግሞ ደ ሞስት ዲፊከልት የሆነ የማስተማር ዘዴ ምንድን ነው ብትሉ በተግባር ማስተማር ነው። ምክንያቱም ምሳሌ መሆን ይጠበቅብናል ማለት ነው። ላይ አሁን ጌታ ወደ ተናገረው ልውሰዳችሁ። ዮሐንስ ወንጌል ምዕራፍ አስራ ሶስት ላይ እግራቸውን ካጠበ በኋላ እኔ ጌታ እንደሆንኩኝ መምር እንደሆንኩኝ ትናገራላችሁ፣ ደግሞ እንደዛው ነኝ መምራችሁ ነኝ እና ደግሞም ጌታችሁ ነኝ ካለ በኋላ እንግዲያስ እኔ የማደርገውን አድርጉ አላቸው። እኔ እግራችሁን እንዳጠብኩ እናንተም እግራችሁን ተጣጠቡ አለ። ደሞስት ዲፊካልቲ ያልኳቸው ይሄ ነው እንግዲህ ወርዶ ጌታ ኢየሱስ ክርስቶስ በዛን ጊዜ ሙሉ በሙሉ እሱንም አልተገነዘቡትም። ቢሆንም መምህርናው ክርስቶስ ነው ብለው ነው የተቀበሉትና ወርዶ እግራቸውን ሲያጥብ ለእነሱ ቀላል ነገር አልነበረም። ጴጥሮስ በተለይ ተከላክሎ ነበር። ኖርማል አይደለም መምህር የሆነ ደቀ መዛሙርቶቹን እግር ማጠብ የማይሆን ነገር ነው። ሲምፕል በሆነ ምሳሌ ልንገራችሁ። አንድ ጀረናል የሰራዊቱን ተራ የሆኑትን ሰራዊቶች እግር ወርዶ ሊያጥብ አይችልም፣ ኢምፖስብል። እና ቢያጥብም ምንም ማለት አይደለም ጀረናል ይሁን እንጂ ሰው ነው። ግን ጌታችን ኢየሱስ ክርስቶስ እነግራችኋለሁ። አሁን ወደ ዋናው ነጥብ ሳመጣችሁ ዝም ብሎ ሰው ብቻ አይደለም። እና ስለዚህ እሱ ወርዶ የደቀ መዛሙርቶችን እግር ማጠብ በሰው አመለካከት ፈጽሞ የማይቻል ነገር ነው፣ ግን እሱ ይህን ካደረገ እኛ ማንን ወደን ለማጠብ የሚከብደል? ይህንን ሀሳብ በደንብ አርገን እየተመለከተን ነበር የቆየ ነውእና ምንድን ምንድነው ከሱ በተግባር የምንማረው አሁን እንዳልኳችሁ እኔ ያደረግኩትን አድርጉ ብሏል እና ስለዚህ ያደረገው ነገር ነበር ማድረግ ማድረግ ማስተማር ሌላ ነገር ነው። እንደገና ያደረገውን ማድረግ ሌላ የማስተማሪያ ዘዴ ነው። ስለዚህ አሁን ምንድን ነው እሱ በተግባር እንድንማር የሚፈልጋቸው ነገሮች ምንድን ናቸው ብለን ብንል ሰሞኑን ለረዥም ጊዜ እሱን ስንማር ስለቆየን በዩቱብ እና ፌስቡክ ስለሚለቀቅ ብትከታተሉ ጥሩ ነው። ዛሬ ከሱ ጋር በተያዘ ሁኔታ በዚህ በፊልጵስዩስ ምዕራፍ ሁለት ላይ ከአምስት እስከ አስራ አንድ አነብላችኋለሁኝ ፊልጵስዩስ ምዕራፍ አንድ አምሶሪ ምዕራፍ ሁለት ምዕራፍ ሁለት ከቁጥር አምስት እስከ አስራ እስከ አስራ አንድ በጌታ ስም አነባለሁኝ በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊቶ እንደሚገባ አድርጎ አልቆጠረም። ነገር ግን የባሪያ መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ። እስከ ሞትም ያው በመስቀል ላይ እስከሚሞትበት ድረስ ታዛዥ ሆነ። ስለዚህ እግዚአብሔር እጅግ ከፍ አደረገው፣ ከስም ሁሉ በላይ የሆነውን ስም ሰጠው። ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይህንም በረከክ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ይሄ በፊልጵስስ መልእክቱ ውስጥ እጅግ የተወደደ ነው እጅግ የተወደደ ነው እና ግን እዚህ ውስጥ ያለው ምስጢርና ሀሳብ እንደሚገባ የተረዳ ነው አይመስለኝም። እኔ አሁን እዚህ ጋ የሰጠውትን ርዕስ ቀደም ብዬ አልሰጠኋችሁም። ምክንያቱም የሚያስቸግር ርዕስ ነው። ያም የሰጠሁት ርዕስ ምንድን ነው? ከክርስቶስ ኢየሱስ ራስን ባዶ በማድረግ መማር የሚል ነው። በጣም ይከብዳል አይደለ? ነገር ግን እዚህ ጋር አሁን ሳነብ አግኝታችኋልና ሊከብዳቸው አይችልም። ራሱን ባዶ አደረገ ነው ገብተዋቸዋል። እግር አጠበ ላትሚስ በድርጊት የገለጸው ነገር ነው። ራሱን ባዶ አደረገ የሚለው በድርጊት የሚገለጽ ነገር ነው። ራሱን ባዶ አደረገ ነው የሚለው። ሰው ቀደም ሲል ሲጀምር እናንተም የእሱ ሀሳብ ይኑራችሁ እሱ የሚያደርገውን አድርጉ ብሎ ነው የሚጀምረው። ራሱን ባዶ እንዳደረገ እናንተም እንደዚሁ ራሳችሁን ባዶ አድርጉ ነው የሚለው። ክርስቶስ ኢየሱስ ራሱን ባዶ አደረገ የሚለው በደንብ እንድናውቅ እፈልጋለሁ። ቃሉን እናውቃለን ኦፍኮርስ። ምን ያህል ነው ራሱን ባዶ አድርጎ የመጣው የሚለው ነው ያልገባን፣ ሊገባንም አይችልም በዚህ በምድር ላይ። መጀመሪያ ጌታ ኢየሱስ ክርስቶስ በሰማይ ያለውን ክብርና በሰማይ ያለውን ታላቅነት እኒ ማንዲው ዘ ሆል ዩኒቨርስ በሰማይ ያለው ከሰማይም በታች ያለው በምድርም ያለው ከምድርም በታች ያለው ሁሉ እግዚአብሔር ዓለምን የፈጠረው ሲምፕሊ በክርስቶስ ነው። ዮሐንስ ወንጌል ምዕራፍ አንድ ከአንድ እስከ አራት አንብቡ። ሁሉ ዓለማት በሙሉ በሱ እንደተፈጠረ ይናገራል። የተፈጠረው በሙሉ በሱ ነው። ከሱ ውጪ በሌላ በማንም አልተፈጠረም። ሁሉንም እግዚአብሔር አምላክ ሲፈጥር በልጁ በክርስቶስ እንደፈጠረ ይናገራል። እዛ ቦታ ብቻ አይደለም፣ ቆላሲያስ ላይ የምታገኛላችሁ ስፔሻል ዕብራውያን ምዕራፍ አንድ ከአንድ እስከ አራት ብታነቡት ዓለምን በፈጠረበት በልጁ በዚህ በመጨረሻ ዘበን ለእኛ ተገለጸ ነው የሚለው። እግዚአብሔር ዓለምን በፈጠረበት አስቡ ወገኖች። ወይ አሁን እኛ ስለ በዓለም ላይ ስላለው ፍጥረት ብናስብ አንደርስበት። እነህ ቁጥር ስፍር የሌላቸው ቢሊየን እነ ቢሊየን መላእክቶች ሁሉ በእሱ ነው የተፈጠሩት ማለት ነው። ጨረቃ የምናስባት ጨረቃ ብቻ አለችም። በአሁኑ ጊዜ ብዙ ጨረቃዎች አሉ። ፀሐይ አክቹዋሊ ከዋከብቶች ውስጥ አንዱ ናት። ከዋከብቶች ግን ቅድም እንዳልኳ ላቅም ከዋከብቶች እዚያ ትሪሊየን እንደ ትሪሊየን ናቸው። እዚያ ሰው ሂውጅ አንዳንዶቹ ከምድር ቢሊየን ጊዜ የሚበልጡ ከዋከብቶች አሉ። ይህን ሁሉ በሱ ነው የተፈጠረው። እሱን እንተው በምድር ያለውን የምናስብ፣ በምድር ላይ ያለውን በምድር ሰርፌስ ላይ ያለውን የምናስብ እጽዋቶችን እንሰሳቶችን፣ አእዋፍትን እናስብ፣ ቁጥር ስፍር የላቸው። ወደ ውቅያኖስ ስንሄድ ደግሞ በምድር ላይ ካለው ፍጥረት ይልቅ እጅግ በጣም ብዙ ፍጥረት ያለው ውቅያኖስ ውስጥ ነው። እነኚህ ሁሉ በሱ ተፈጠሩ። ይታያቸዋል፣ ወገኖች እንደገና ወደ ላይ ሊውሰዳችሁና በሰማይ ያለው ፍጥረት በሙሉ በእሱ የተፈጠረ ጌታ ወደዚህ ዓለም ሲመጣ እስኪ እንደው አስቡት። በማርያም ማኅፀን ውስጥ ተጸንሶ ሕፃን ሆኖ ተወልዶ እንዴት አድርገን ማገናዘብ እንችላለን? በክንዷ ታቅፋ ጡት እያጠባችው ስታሳድገው፣ ይህን ታላቅ ጌታ፣ ዓለማትን ሁሉ የፈጠረ እንዴት ማገናዘብ እንችላለን? ትቶ የመጣውን ታላቅነት እንዴት አድርገን አንችልም፣ ግን በመጠኑ እንደዛ እናስብ እዚህ ጋር አሁን እንደምንመለከተው ራሱን ባዶ አድርጎ መጣ ነው የሚለው። እሱ ራሱ መለኮት ሆኖ ሳለ ከእግዚአብሔር ጋር መተካከልን እንደ መቀማት አላሰበውም ነው የሚለው። ራሱን ባዶ አድርጎ መጣ ነው። ራሱን ባዶ አድርጎ መጣ በሚልበት ጊዜ መለኮታዊውን ባህሪውን ትቶ መጣ ማለት አይደለም። ሲምፕሊ በሰማይ ያለው ክብሩን ትቶ ነው የመጣው ነው የሚለው ክብሩን የተወ እንጂ መለኮታዊነቱን ትቶ አልመጣም። በዮሐንስ ወንጌል ምዕራፍ 17 ቁጥር አምስት ላይ ሄዳችሁ ብትመለከቱት አባት ሆይ በአንተ ከአንተ፣ እንደውም በአንተ አይደለም ከአንተ ጋራ ባለኝ ክብር አክብረኝ ነው የሚለው ከአንተ ጋራ ባለኝ ክብር አክብረኝ በአንተ ዘንድ በነበረኝ ክብር አክብረኝ አይደለም በጣም ልዩነት አለው በነገራችን ላይ ዜር ኢዝ አ ዲፈረንስ በአንተ ዘንድ በነበረኝ ክብር አክብረኝ ማለትና ከአንተ ጋር ባለኝ ክብር አክብረኝ ልዩነት አለው ሲምፕል አድርጌ በምሳሌ ላቅርብላችሁ አንድ ልጅ አባቱ አሜሪካ ነው ልበላችሁ ስለዚህ አባቱን እንደዚህ አለው ልበላችሁ አባቴ ሆይ ባንተ ዘንድ ያለኝን ወርቅ ጠብቅልኝ አለው ልበላቸው። ይህም በሚልበት ጊዜ የግሉን ነው፣ የጋራ አይደለም። የግሉን ወርቅ ነው ባንተ ዘንድ ያለኝን ወርቅ ሲል። ነገር ግን በሌላ አባባል ደግሞ አባቴ ሆይ አብሮ ያለንን ወርቅ ካንተ ጋራ ካንተ ጋራ ካንተ ዘንድ አይደለም፣ ካንተ ጋር ያለንን ወርቅ ጠብቅልን ሲል የጋራ ነገር ነው ማለት ነው። ስለዚህ እዚህ ጋር ጌታችን ኢየሱስ ክርስቶስ በአንተ ዘንድ በነበረኝ ክብር ሳይሆን ያለው ከአንተ ጋራ ባለኝ ክብር አክብረኝ ነው የሚለው። እንደገና አንብቡ፣ ለራሳችሁ ጊዜ እንዳልወስድ ብዬ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር አምስትን አንብቡ ነው። the right ትክክለኛው ትርጉም ካንተ ጋራ በነበረኝ ክብር ነው የሚለው። ስለዚህ በአንተ አንተ በቃ አክብረኝ ነው የሚለው ግን ኮመን የጋራ የሆነ ክብር እንዳላቸው ነው እዛ የሚናገሩ ዮሐንስ ላይ። እሱ የትኛውን ቨርሽን እንዳነበብክ አላውቅም። እኔ ያነበብኩት ኒው ቴስተሜንት እንትን አዲሱ መደበኛ ነው ሆኖ፣ ይሄ የተስተካከለ ነው ለሪፈረንስ መጠቀም ከፈለጋችሁ አዲሱ መደበኛ ነው መጠቀም ያለባቸው። ስለዚህ ከአንተ ጋራ ነው የሚለው እንጂ በአንተ ዘንድ አይደለም። በአንተ ዘንድ አክብረኝ ይላል መጨረሻ ላይ። ነገር ግን በአንተ ዘንድ አክብረኝ የሚለው ከአንተ ጋራ ባለኝ ክብር ስለዚህ ትቶት የመጣው በሰማይ ትቶት የመጣው ከአብ ጋራ የነበረውን ክብር እንጂ መለኮታዊ ባህሪውን አይደለም። ለዚህ ነው እዚህም ፊልጵሱስ ላይ እግዚአብሔር ጋር መተካከልን በቃ እንደተወው እንደበቃ ባዶ አድርጎ ሲመጣ እንደዛ አልቆጠረም ነው የሚለው። መለኮታዊ ባህሪውን አይደለም የተው፣ ከአብ ዘንድ ከአብ ጋር መተካከልን ኢንዋት ወይ በክብር ማለት ነው። በክብር ከአብ ጋር የተስተካከለ ሆኖ ሳለ ያንን ክብር ትቶ ስለመጣ አሁን ምንድን ነው የሚለው በምድር ላይ አባቶ ወይ ከአንተ ጋራ የነበረኝን ክብር ጠብቅልኝ ነው በዛ ክብር አክብረኝ ነው የሚለው። ልላችሁ የፈለኩት አሁን የቃል ትንተና የቃል ጨዋታ አይደለም ልነግራችሁ የፈለኩት በፈለካችሁት መንገድ እዩት ጌታችን ኢየሱስ ክርስቶስ ራሱን ባዶ አድርጎ ስለመጣ አደረገ ነው የሚለው። ስለዚህ እናንተም እንደዚሁ ራሳችሁን ባዶ አድርጎ የሚለውን ፖይንት ነው ላስጨብጣችሁ የምፈልገው ምንድን ነው? በእኛ ውስጥ ያለ ነገር ባዶ የምናደርገው በእኛ ውስጥ ያለውን ነገር ባዶ አድርገን በተግባር ራሳችንን ባዶ እንድናደርግ፣ ምንድን ነው ከውስጣችን የምናወጣው ነገር? እሱ እንደነገርኳችሁ ክብሩም ዘለዓለማዊ ነው ባህሪው ነው። በሰማይ ያለው ክብሩ መለኮታዊነቱም ባህሪው ነው። ሰው ግን በምድር ላይ ሳለ በስራም ሁን በትምህርት በተለያየ ሁኔታ ክብር ያገኛል። የሰው ሁሉ ክብር እንደምታውቁት እኩል አይደለም። እና አንዳንዱ በሀብት፣ በስልጣን፣ በትምህርት የከበሩ ሰዎች አሉ። ስለዚህ ያዕቆብ ላይ ምንድን ነው የሚለው? የከበረ የሚመስለው ሰው ራሱን ባዶ ያድርግ፣ እራሱን ባዶ ያድርግ። የተዋረደ ደግሞ የተዋረደ ሰው ደግሞ በክርስቶስ የከበረ መሆኑን አውቆ በዛ ይመካ ነው የሚለው። ስለዚህ ራሳችንን ባዶ የምናደርገው ከጊዜ በኋላ አኩምሌት ያደረግነው የሰበሰብ ነው ክብር አለ፣ ዝና አለ፣ ታዋቂነት አለ፣ ተወዳጅነት አለ፣ ፖፑላሪቲ አለ። እሱን ምን ማድረግ አለብን? እ እሱን ምን ማድረግ አለብን? ቴል ሚ ባዶ ማድረግ አለብን ከውስጣችን ማራገፍ አለብን በተግባር ከክርስቶስ ለመማር ከፈለግን ምክንያቱም ክርስቶስ ኢየሱስ በተግባር ነው ራሱን ባዶ አድርጎ የመጣው ነው የሚለው ባዶ አድርጎ የመጣው ክብሩን ነው እንደነገርኳችሁ መለኮታዊ ባህሪውን አይደለም ሁቺስ ሪልም በጣም በጣም ሲምፕል ሆነ ለጥቂት ጊዜ ከኛ ጋር የሚኖረውን ክብር ስምና ዝና ታዋቂነት መተው ለሰው በጣም እጅግ ያስቸግረዋል። ነገር ግን የእግዚአብሔር ቃል ምን እንደሚል ታውቃላችሁ? ራሱን ከፍ ከፍ የሚያደርግ ምንድን ነው የሚሆነው? ዝቅ ዝቅ ይላል። እውነት ነው። ይሄ ተግባራዊ ይሆናል። ምናልባት የሚታለፉ ሰዎች ይኖራሉ ነው የሚታለፉ፣ አይደለም። ስለዚህ ዝቅ ዝቅ ማለት አልፈልግም የሚል ሰው ራሱ ወዶ ራሱ ምን ማድረግ አለበት? ዝቅ ዝቅ ማድረግ አለበት። ሶ አዳት ሞመንት እግዚአብሔር ምን ያደርገዋል ነው የሚለው ከፍ ከፍ ያደርገዋል። ከፍ ከፍ ያደርገዋል። ይህንን ነው ለክርስቶስ ኢየሱስ እግዚአብሔር ያደረገው አይደለ እንዴ? እና ከስም ሁሉ በላይ የሆነ ስም ሰጠው ይላል አይደል? ልብ ብላችኋል አይደለም? እጅግ ታላቅ ስም ሰጠው። በሰማይም ሚሊየን ሚሊየን ሚሊየን መላእክቶች ፍጥረት በሙሉ መላእክቶች የፈጠራቸውም ቢሆኑ በምድር ላይ ያለ ፍጥረት በሙሉ ከምድርም በታች ያለ ፍጥረት ሁሉ በጌታችን በኢየሱስ ክርስቶስ ስር እንዲበረከክ ይላል። ይሄ ስም የተሰጠው ከስም ሁሉ በላይ ነው። ዋይ ራሱን ባዶ አድርጎ መጣ። ራሱን ዝቅ ዝቅ አድርጎ መጣ። ትህትና አለበሰ። ባለፈው ስንማር የነበረው ከኔ ተማሩ ያለው አንዱ ትህትና ነው። ትሑት ሆኖ ነው የመጣው። ይህም በተግባር ገልጿል። የደቀ መዛሙርቶቹን እግር በማጠብ ፕራክቲካል በሆነ ሁኔታ ለምደው ታደኛ የሚከብደን ለሰው እጅግ ፈተና ምንድን ነው ብትሉ ክብሩን መተው ነው። ስምና ዝናን ታዋቂነትን መተው ነው። የትም አይከተለን። ታዋቂ የሆኑ ሰዎች ዝነኛ የሆኑ ሰዎች የከበሩ ሰዎች አልተከተላቸውም። ነገር ግን እንደዚህ እንደ እግዚአብሔር ቃል አሁን እንደነገርኳችሁ እግዚአብሔር ከፍ ከፍ የሚያደርገን ለአንድ ኦኬዥን አይደለም፣ ለዘላዓለም ነው። እንደውም ከክርስቶስ ጋር ከክብር ወደ ክብር እንድንካፈሉ ይጠራል ማለት ነው። ያ ሮሜ ምዕራፍ ስምንት ላይ ሄዳችሁ አስራ ሰባት ላይ ብትመለከቱት እንደውም ከክርስቶስ ጋር መከራውን ብንካፈል፣ ራሳችንን ዝቅ ዝቅ ብናደርግ፣ ውርደትን ብንካፈል ራሳችን ባዶ ብናደርግ ከክርስቶስ ጋር ያከብረናል፣ ነው የሚለው። የስዊ ፓርቴክ እናደርጋለን የክርስቶስን ክብር። አንብቡት ሮሜ 8 17። የቱ ይሻለናል? ለአጭር ጊዜ ሰዎች የሚያከብሩንን ክብር ወይስ ለዘላለም እግዚአብሔር እንዲያከብርን? ማንዲሁ ይሄ በእግዚአብሔር ቃል ውስጥ በአዲስ ኪዳን ውስጥ ከዳር እስከ ዳር የተሰጠን ነገር የተሰጠን ትምህርት ራሳችን እንድናዋርድ ነው። ኖረርቱ ከፍ ከፍ እግዚአብሔር እንዲያደርገን እንደውም በዚህ በአንደኛ ጴጥሮስ ምዕራፍ አምስት ቁጥር አምስት ላይ ሄዳችሁ ብትመለከቱት ከኃያሉ ከእግዚአብሔር ክንድ በታች ራሳችሁ ምን አድርጉ ነው የሚለው አዋርዱ ሶ ባይ ዱዊንግ ት ምንድን ነው የምታገኙት? እግዚአብሔር ምን ያደርጋቸዋል እ ከፍ ከፍ ያደርጋቸዋል። ወገኖች ወይ ግድ የላችሁም፣ እግዚአብሔር በቃሉ የጸና ነው። እንጨክንና ለጊዜው የሆነ ክብርና ዝና ይቅርብን። እንደውም ሉቃስ ላይ የሚናገረው ነገር አለ። ሉቃስ ምዕራፍ አንድ ቦታ ሄደን ብንመለከት በሰው ዘንድ የከበረ በእግዚአብሔር ዘንድ እርኩስ ነው ነው የሚለው ታውቃላችሁን ቃል አ ምዕራፍ 14 ላይ ነው መሰለኝ ወይም ምዕራፍ 15 ላይ በሰው ዘንድ የከበረ በእግዚአብሔር ዘንድ ምን የሆነ ነው አው በእግዚአብሔር ዘንድ ወገኖች እንድንከብር ከፈለግን እንደው ልንጸየፈው የሚገባ ነገር ቢኖር በሰዎች የምናገኘው ስምና ክብር ነው ተጸየፉት አይጠቅማችሁም ስ አውቃለሁ ቴምፕቴሽኑ በትትልቅ ጉባኤ አንዳንድ ጊዜ ከእናንተ የሚያንሱ ሰዎች ፊት ስፍራ ሲሰጣቸው ትፈተናላችሁ። ኤቨን ስፍራ ቢሰጣቸው እምቢበሉ ጊዴላችሁ አይቀርባችሁ። የሚቀርባቸው የሰው ስም የሰው ዝና ነው፣ የሰው ክብር ነው። ከእግዚአብሔር የሆነ ክብርና ዝና ግን ለዘላለም ነው የሚከተለን። ያውም ከክርስቶስ ጋር ነው የምንከብረው ለአንድ ሰሞን ለአንድ ወገኖች፣ በነኝህ ሚሊየን ለሚሊየን መላእክቶች መካከል ነው የሚያከብረን እግዚአብሔር አምላካችን። ነገር ግን ምን ማድረግ አለብን? የጌታችን ኢየሱስ ክርስቶስን ፈለግ በመከተል በተግባር ራሳችን ባዶ ማድረግ አለብን። ቅድም እንደነገርኳችሁ ራስን ባዶ በማድረግ ከክርስቶስ መማር የሚለው ነገር ርዕሱን ለብቻው ባስቀምጥ ያስቸግራል። እንዴ ክርስቶስ እንዴት ራሱን ባዶ አደረገ? ትን ባዶ አድርጎ ነው የመጣው። ትቶ የመጣው ክብሩን ነው። ይኖ ሰው ሆነ ነው የሚለው። የባሪያ መልክ ለበሰ። የባሪያ መልክ መልበሱ ብቻ አይደለም፣ ከሰዎችም የበለጠ የውርደት ሞት ሞተ እና ዝቅ ብሎ አገለገለ። አንድ ቦታ እንደውም እኔ በመሐከላችሁ እንደ አገልጋይ ነኝ፣ እንደ ዲያቆን ነኝ ብሏል በመሐከላችሁ እግር ማጠብ ብቻ አይደለም። እኛ የምናውቀው በአንድ ወቅት በፋሲጋ ዕለት ጌታ ኢየሱስ ክርስቶስ የደቀ መዛሙርቶቹን እግር ማጠብ ነው። በእነኛ ሶስት ዓመት ተኩል እንዴት እንደ ዲያቆን ሆኖ እንዳገለገላቸው አልተጻፈልንም እንጂ በመካከላችሁ እንደ ዳቆን ሆኜ ነው። ዳቆን የሚለው የግሪክ ቋንቋ ዝቅ ብሎ ማገልገልን የሚያመለክት ነው። በማዕድ ዙሪያ ያሉትን ሰዎች የሚያገለግሉ ዳቆን ይባላሉ፣ ወይም ዲከን። እንደዛ ነበርኩኝ ነው የሚለው ሊትራሊ። ስለዚህ ምን እያደረገ ያን ሶስት ዓመት ተኩል ከእነሱ ጋር እንዳሳለፈና እንዴት እንዳገለገላቸው ባይጻፍልንም ያላደረገውን አለ አገልግያቸዋለሁኝ ልገለገል አይደለም የመጣሁት። ወገኖች ሆይ ብትጨክኑ አይሻለችሁም፣ አይሻለችሁም ወይ ኢብን። በዚህም በምድር ላይ ከፍ ከፍ ነው የሚያደርጋችሁ። በዚቹ በምድር ላይ በተናቃችሁበት ስፍራ ከፍ ከፍ ያደርጋቸዋል። ዳዊት ላይ እንደተጻፈ ምዕራፍ ሃያ ሶስት ላይ በጠላቶች ፊት ራሴን በምን ቀባው ነው? በዘይት ዘ ግሎሪ ኦፍ ኦይል የሚቀባል ሞገስ እንደ ራሳችን ብንጥለውም እንኳን እግዚአብሔር ሞገስን ካለበሰን በታላላቆቻችን ፊት እንከበራለን። ራሳችንን በጣልን ቁጥር በታላላቆቻችን ፊት እንፈለጋለን። ያ ኦይል ዝም ብሎ ዝም ብሎ ኦይል አይደለም፣ ኢትስ ኦፍ ዊዝደም የእግዚአብሔር ጥበብ እና እውቀት በዛ ውስጥ አለ። እሱ አይሻለንም ወይ? አሃ እሲና ያለን ነገር እና አለን ነው የምላችሁ። እኔ ብዙ አይቼ ታዝቤ ታዝቤ አሁን በአሁኑ ጊዜ የትኛውን ቦታ ቢጠሩኝ አልሄድም። በዚህ በኢትዮጵያ ምድር ያልሄድኩበት ያላገለገልኩት ስፍራ የለኝ። ብዙ አገልጋዮችን ማፍርቻለሁ። ላይ ወደ ሃምሳ ዓመት ዝም ብሎ እድሜ መቁጠር ሳይሆን በሄድ ኦፊስ ሆኜ ይቺን ሀገር አዳርሻለሁ። ከዛም ከአሜሪካ ስመጣ እየተመላለስኩ ለአስር ዓመት ይቺን ሀገር አዳርሻለሁ። እና ያገለገልኳቸው አገልጋዮች፣ ያስተማርኳቸው፣ ያሰለጠንኳቸው ትልቅ ቦታ አሉ። ከእነሱ ጋርም እንኳን ስብሰባ ሲጠሩኝ ሄጄ አላውቅም። አይ ዶንት ዱ ኢት አልፈልገውም። ገና መቼ አይቺ ገና መቼ ጨርሽ ሄጄ ሄጄ ቢበላሽብኝ ብኝሳ። እና ስለዚህ በምድር ላይ ክብር ቀረብኝ ስም ቀረብኝ ዝና ቀረብኝ ብዬ አስቤም ሰግቼ መለቅ አሁን ኪፕ ዛት ከጌታ ዘንድ የማገኛች ነገር በጣም እጠብቃት አለሁ እወዳት አለሁ እሰስታት አለሁ። የእናንተስ ምርጫ ምንድን ነው ወገኖች? በነገራችን ላይ ክርስቶስ ቅድም እንደነገርኳችሁ ባህሪውን አይደለም ትቶ የመጣው ክብሩን ነው ትቶ የመጣው። እኛም ስብዕናችንን እንተ አይደለም ሰው መሆናችን ትተን ሌላ ፍጥረት እንሆን አይደለም። ግን ሰው በመሆናችን በተለያየ ሁኔታ ያገኘነውን ክብር እንተ የትም አደርሰን ምክንያቱም የእግዚአብሔር ቃል ይከተለናል። ራሱን ከፍ ከፍ የሚያደርግ ምን ይሆናል? መውረዱ አይቀርም። በሌላ ደግሞ በሌላ ስፍራ ደግሞ በሰዎች ዘንድ የከበረ በእግዚአብሔር ዘንድ እርኩስ ነው ይላል። እሱን ትፈልጋላችሁ? ለጊዜው ነው። ሆነ ብላችሁ ወደ ኋላ ተመለሱ፣ ፕሊስ፣ ወደ ኋላ። ሰዎች የምታውቋቸው ሌላ ሀገር መሄድም አያስፈልጋችሁም። ታሪክ ማጥናት ከፈለጋችሁ ሶኬ በዚሁ በምድር ላይ እጅግ የከበሩ ስመ ገናና የሆኑ መጨረሻቸው እንዴት እንደሆነ አስቡ። እንደከበሩ ከብረው የጨረሱ የሉም። ስፔሻሊ ራሳቸውን ቀደም ቀደም የሚያደርጉ ይዋረዳሉ። አይችሉትም። እግዚአብሔርን እግዚአብሔር ነው የሚያዋርዱ ወገኖች፣ የሚያከብርም እግዚአብሔር የሚያዋርድም እግዚአብሔር ነው። እንደዛ ከሆነ ለምን እንዴ ክብሩ ማይቀርብኝ ከሆነ እግዚአብሔር ቢያከብረኝ አሻልም ወይ ብላችሁ ለምን አትመርጡም? አሻልም ወገኖች፣ እንደዚህ አይነት አቋም ይኖረል። የስ ቀጥላለሁ። በዚህ ትምህርት ፈርዘር በደንብ ማስተማር እፈልጋለሁ። ችስ ኢምፖርታንት ክርስቲያኖች ሁሉ የዘነጉት ነገር ቢኖር ይሄ ነው። ለክብር ስሽ ቀዳነ ሞሳይ በጣም አዝናለሁ። አም ቴልኝ እንዴት የእግዚአብሔርን ቃል ይዘነጉታል? ለጊዜያዊ ክብር ብለው ዘላለማዊ ክብር ለምን ያጣሉ? አምሰው ይገር እግዚአብሔር አምላካችን ይባርካችሁ። ተባረኩ። አሜን።